አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንደት ናችሁ? ሰላም ናችሁ? አጠርምጥን ያለች ቪዲዮ ይዤላችሁ ቀርብ ያለው የሆነ ቪዲዮ አዘጋጅቼ እዛው ላይ ነው የቀጠልኩት ማለት ነው። አጭር ስለሆነ ያው ቅልጥፍ ያለች ናት። በህልም ሞተር ሳይክል መንዳት የብዙቻችሁ ጥያቄ ይመስለኛል። ሞተርሳይክል ስትነዱ ማየት ምን ፍቺ ይሰጣል የሚለውም ይዤላችሁ ቀርብ ያለው ላይክ እያደረጋችሁ ተከታተሩ ሰብስክራይብ ማያረጋችሁ እንዳትረሱ። ወደ ህልሙ እገባለሁ ማለት ነው። ሞተር ሳይክልን በህልም መንዳት ኑሮን ለማሳካት እድገትን ያሳያል። አንድ ወንድ በብስክሌት በብስክሌቱ ላይ ተጭኖ ወይም ሞተሩ ላይ ተጭኖ በተጨናነቀ መንገድ ላይ ሲነዳ ካየ ይህ የሚያመላክተው ኑሮን ለማሸነፍ የሚገጥመውን ችግር ነው። ምክንያቱም የተጨናነቀ መንገድ ስለሆነ፣ የተጨናነቀ ደግሞ አስቸጋሪ ህይወትን ይገልጻል። መንገድ የተጨናነቀ ሲሆን፣ መንገድ ጠባብ፣ አባጣ ጎርባጣ ከሆነ መንገድ አስቸጋሪ ህይወትን ይገልጻል እና በተጨናነቀ መንገድ ላይ አንድ ወንድ ብስክሌት ወይም ሞተር በህልሙ ሲነዳ ካየ ይሄ ኑሮን ለማሸነፍ የሚያ በጣም ሲታገል ወጣ ውረድ ሲያበዛ ግን ችግር እንደሚገጥመው ያመላክታል ማለት ነው። በተዘጋ ወይም ደግሞ ጨለማ መንገድ ላይ ዝግዝግት ባለ ወይም ደግሞ ጨለማ መንገድ ላይ ብስክሌትን መንዳትን በተመለከተ ፍቺ ምንድን ነው? ህልማላኑ ገንዘብ ለማግኘት ወደ ህገ ወጥ መንገድ እንደሚሄድ ይተነብያል። ገንዘብ ለማግኘት ብሎ ህገ ወጥ ነገሮችን ለመስራት ያስባል ማለት ነው። እና በብስክሌት ላይ ያለ ረጅም መንገድ ስትነዱ ወይም ረጅም መንገድ በብስክሌት ስትሄዱ ማየት ግቦችን ለማሳካት ጊዜው ሊረዝም፣ እንግዲህ ግባችን ለማሳካት የምታሳኩበት ጊዜ ረጅም ጊዜ ሊወስድ ይችላል። በአጭሩ ላታሳኩት ትችላላችሁ ማለት ነው። በረ ይህ መንገድ ብስክሌት ስትነዱ ካያችሁ የምታሳኩ ስኬትም ሊቆይ ይችላል ማለት ነው። በአጠቃላይ ሊቆይባቸው ሊራዘምባቸው እንደሚችል ይጠቁማል። ሞተር ሳይክልን በፍጥነት ማሽከርከር ግለሰቡ ሽልማት ለማግኘት መቸኮሉ ይጠቁማል። የሆነ ነገር ለማግኘት መቸኮሉ። እንደው በፍጥነት ሞተር ሳይክል ስትነዱ በህልማችሁ ካያችሁ የሆነ ነገር ላይ ለመድረስ በቃ በጣም እንደቸኮላችሁ ወይም የሆነ ቶሎ ለማግኘት የምትፈልጉት ነገር እንዳለ ይናገራል ህልሙ ማለት ነው። በግዴ ለሽነት ሞተር ሳይክልን አንዴ እንጣጥ እያላችሁ አንዴ ወደ እዛ አንዴ ወደ እዚህ እያረጋችሁ ዝም ብላችሁ በግዴለሽነት በሕልማችሁ ሞተር ሳይክልን ስታሽከረክሩ ካያችሁ ይሄ ደግሞ ፍቺ ምንድን ነው? አደጋችን ወደ አደጋዎችን የመጋፈጥ ዝንባሌያችሁን ያሳያል ወይም ወደ አደጋ የመግባት ዝንባሌያችን ያሳያል ማለት ነው። ምክንያቱም በህልማችሁ እኮ ያስታውቃሉ። ግድ የለሽ ናችሁ። አንድ ወደት አንድ ወደ ላይ ምንም ያነሳችሁ አንድ ወደት ቃላልና ሳትጠነቀቁ በህልማችሁ ስትነዱ ብስክሌት ሆነ ሞተር ካለማችሁ በእውነተው አደጋ ወደ አደጋ ምንም ሳትፈሩ እኮ ነው ለመጋፈጥ፣ ወደ አደጋ ውስጥ ለመግባት ፍላጎት እንዳላቸው ያሳያል ማለት ነው። ሞተር ሳይክልም ግን በብቃትና በጥበብ በደንብ አርጋችሁ በብቃት በችሎታ ስታሽከረክሩ ማየት ይህ ፍቺ የህይወት ጉዳያችሁን ለመጋፈጥና ብልህን ብልህነታችሁን እንግዲህ የህይወት ጉዳያችሁን ለመጋፈጥ ህይወታችሁን ለማስተካከል ብልህነታችሁን የሚገልጽ ፍቺ ነው ማለት ነው። ገብታችኋል። በጥንቃቄ ሞተር ሳይክል ብስክሌት ጥንቅቅ ብላችሁ ተጠንቅቃችሁ በህልማችሁ ያስታውቃል፣ ይታወቃችኋል። በህልማችሁ ተጠንቅቃችሁ እንዳትወድቁ፣ እንዳትጋጩ እንደዛ የምትነዱ ከሆነ በህልም ፍቹ ምንድነው? በእውነታውም ህይወታችሁን ለማስተካከል ህይወታችሁ ላይ ለመጣል ብልህና ጠንቃቃ ሰዎች እንደሆናችሁ ይገልጻል። ይሄ የብስክሌት አነዳድና የብስክሌት ምትን የእናንተን ሁኔታ ነው የሚገልጸው፣ ባህሪያችሁና አመለካከታችሁ ማለት ነው። የሞተር ሳይክል ሲበላሽ ማለም ወይም የሞተር ሳይክል ብልሹ ተበላሽቶ ማየት ግለሰቡ የሚያጋጥሙትን ችግሮችና እንቅፋቶችን ያሳያል ማለት ነው። በህልማችሁ ሞተር ሳይክል ተበላሽቶ ካያችሁ የሚመጣውን እንቅፋት የሚያጋጥማቸውን ችግሮች ያመላክታል ማለት ነው። ሌላው ብስክሌቱ ወይም ሞተሩ በበረሃማ ቦታ ላይ ከቆመባችሁ፣ በረሃማ ቦታ ላይ እየሄዳችሁ ድንገት ከቆመ በህልማችሁ ይሄ ፍቺ ምንድን ነው? በጣም ውስብስብ ለሆኑ ሁኔታዎች መጋለጥ ነው። ልትፈቱት የማትችሉት ውስብስብ ለሆነ ነገር እንደምትጋለጡ ነው። በረሃ ላይ ነው፣ ምንም ነገር የሌለው በረሃ ላይ ሞተር ሳይክሉ ወይም ደግሞ ብስክሌት ነው። ሄደው ቀጥ ካለባቸው አልሄድም ብሎ ካለ ይሄ ማለት ልትወጡት የማትችሉት ውስብስብ ነገሮች ወደ ህይወታችሁ ይመጣል፣ ቶሎ ልትፈቱት የማትችሉት ማለት ነው። ትዳር የፈታች ሴት በህልሟ ብስክሌት ስትነዳ ማየት እስኪ እንመልከት። በነገራችን ላይ ያገባ ያላገባ አላልኩም። ወይም አጠቃላይ ነው። አሁን እስካሁን የፈታሁት እዚህ ጋር ግን በተለየ ሁኔታ ለተፈታችሁ ለውስጥ ላስቀመጡት ነው እንጂ ይሄ እስካሁን የፈታሁት ለሁላችን የሚሆነው ለወንድም ለሴትም። አንዲት የተፈታች ሴት ራሷ ብስክሌት ስትነዳ በህልም ካየች ይህ የሚያሳየው ሁኔታዎቿ እንደሚሻሻሉ እና ደስተኛ እንደምትሆን ነው። ራሷ በብስክሌት እየጋለበች ወይም ብስክሌት እየነዳች ማየት ራሷ እየነዳች በህልሟ ብስክሌት እየነዳች እንደሆነ በህልም ካየች የተፈታች ሴት ፍቺ ምንድን ነው መሰላችሁ? የቀድሞ ባሏ ጋር የመመለስ ወይም አዲስ የጋብቻ ግንኙነት የመመስረት እድሏን ያመላክታል። ብዙ ጊዜ ትዳር የፈታችው ሰዎች ወደ ባላችሁ የምትመለሱበትን ህልም ትፈልጋላችሁ እና እንዲህ ህልም አየሁ፣ እንዲህ ህልም አየሁ፣ ጨበጠኝ፣ የድሮ ባሌ አቀፈኝ፣ ልመለስ ይሆን የሚል አለ እና ይሄ እንደውም ትንሽ ያረጋግጥላቸዋል። በብስክሌታ እየነዳሽ ስታለሚ ካየች ምናልባት ወደ ቀድሞ ባልሽ ልታገቢ ልትመለሽ እንደሆነ ያመላክታል። ካልሆነም ደግሞ አዲስ ጋብቻ ትመሰረቻለች ማለት ነው። አንዲት ሴት እራሷን ከቀድሞ ባሏ ጋር እሷና የቀድሞ ባሏ አብረው በብስክሌት እየነዱ ሲሄዱ ካየች ይህ ምናልባት ለማስታረቅና ግንኙነታቸውን ወደ ነበረበት ለመመለስ ፍላጎቷን ሊያመላክት ይችላል። ለመታረቅ እሷ ለመእሷ ከባሏ ጋር በብስክሌት ስትሄድ ካየች ከፈታችው ባሏ ጋር ለመታረቅ ፍላጎት እንዳላት የድሮ ግንኙነታቸው ወደ ነበረበት እንዲመለስ እንደምትፈልግ ያሳያል። እሷ እሱን ረክበው እሱን ጭነው በብስክሌት ስትሄድ ወይ እሱ ማ አንድ ላይ ብቻ በብስክሌት ሲሄዱ ካየች ሁሉ ነገር አስተካክለው አብሮ መመለስ እንደምትፈልግ ያመላከታል። እሷ ማስሰብ ስለሆነች ነገር ግን አንዲት የተፈታች ሴት ብስክሌት መንዳት ከተቸገረች፣ ብስክሌቱ ለመንዳት እምቢ ካላት፣ እግሯ ወደላይ ወርታት ሲወጣ ካስቸገራት፣ ይህ ምናልባት ፕሮጀክት ውስጥ እንደምትሰናከል ወይም ስራ ወይም ንግድ ላይ እንደምትሰናከል ወይም ኪሳራ እንደሚደርስባት ያሳያል ማለት ነው። መሬት ላይ ስትራ ብስክሌታውን ይዛ በመሬት እየተራመደች ከሆነ ደግሞ ብስክሌታውን እንዲህ በእጇ ይዛ እሷ በእግሯ እየሄደች ብስክሌታው እንዲህ እየነዳች ማለት ነው። እንደዛ ከሆነ የምትሄደው በህልሟ ፍቺ ምንድን ነው ግቦቿን ለማሳካት ፍጥነቷን እና ጉጉነቷን ያሳያል ስኬት ላይ ለመድረስ በጣም ፈጣን እንደሆነችና እንደጓጓች ያሳያል በእግሯ በመሬት ትሄዳች ብስክሌት የረዳች ከሆነ ይሄ እዚህም የምትፈልገው ግብ ላይ ለመድረስ እንደምትጓጓና ፈጣን እንደሆነች ይገልጻል ማለት ነው በተራራ ላይ ወይም ደግሞ እስኪ ቆይ በተራራ ላይ ወይም በምንድነው በተራራ ላይ ብስክሌት መንዳት እድገትንና ከፍ ያለ ቦታ ላይ መድረስን ያመላክታል። በተራራ ላይ ስትነዱ ብስክሌት ካለማችሁ ከነበራችሁበት ህይወት ከፍ እንደምትሉ ወይም ከነበራችሁበት ነገር ከፍ ያለ ነገር እንደምታገኙ ያመላክታል ማለት ነው። የዛሬዋ ቪዲዮ አስር ደቂቃ እንኳን አልሞላችሁም፣ አጭር ናት። እንግዲህ ስለተከታተላችሁን ከልብ አመሰግናለሁ። ቀጣይ ቪዲዮ ደግሞ እለቃለሁ ማለት ነው። ሰብስክራይብ ማድረጋቸው እንዳትረሱ። ለዛሬው ይህም ይመስላል። ደህና ቆዩ።